እንደምታዩት ማለት ነው። ክብደ እንድትሰራ ነው። ክብደ በድንች እና በእሱ ማለት ነው። ክብደ ማለት ነው ያው አመት ማለት ነው እና ዛሬ በአዲስ መጣሁላችሁ። ያው እንደ አገራችን ድቅቅ ባይሆንም ጎረድ ጎረድ ማለት ነው። ጎረድ ጎረድ ከትተዋለው ዜጋ እላቸዋለው እና ዛሬ የእሱን ጥብስ ሳይሆን እንደ ሳሎና ነው ሰዎቹ የሚፈልጉት። እንደ ሳሎና እንሰራ ነው እና ሻሃም አለው

አረገዋለሁ አሁን ደግሞ እንትኑን ክብደውን አብሬ ጥብስ አደረገዋለሁ፣ ምንም ሳልጨምር። አሁን ቅቤ ያዘጋጀሁት ነው። እንዴት ነው ለቅለቅ ያደረኩት? ምክንያቱም ክብደ

አለኝ እኔ ጨምርበታለሁ ትንሽ የተፈጨ በርበሬ። ማለት እንደ በርበሬ አይነት ነው፣ የተዘጋጀ ነው

ቃሪያ ማለት ነው። ማያቃጥለው የሚያቃጥለው ቃሪያ ቢጨምር ጥሩ ነበር። እነሱ ደግሞ አይወዱም። የሚያቃጥን ነገር ስለማይወዱ አሁን ይሄ ክብደው ይመስለው የስጋ ወጥ ነው የሚመስለው። በክብዝ ስለሚበሉት በክብዝ ነው የሚበሉት። ስለዚህ እኔ ለብቻይን ያስቀየሚቻለው እንደ

ሰሪች እላቸዋለሁ እላቸዋለሁ ቤተሰቦች እንደቱ ተስፋ አደርጋለሁ። እንግዲህ ላይክ ሼር ያደርጋቸው የምወዳቸው ቤተሰቦች የምትናፍቁኝ ማለት ነው እና በሌላ ቪዲዮን ደግሞ እስከ ስንገናኝ ድረስ አሁን አድርቆለታል። በቃላ ወጣ ነው እላቸዋለሁ። ላይ ላይ ወዳቸዋለሁ። ባይ